ምናላችሁ እኔ አለው። እግዚአብሔር ይመስገን ደህና ነኝ። ዛሬ በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው እንቁላል እናም ኮሌስትሮል ያላቸውን ግንኙነቶችን እንቁላል መመገብ የኮሌስትሮል መጠንን ይጨምራልና የልብ መምን ያስከትላል ወይንስ ደግሞ አያስከትልም የሚለውን በትክክል ያለውን ሳይንሳዊ መሰረትን ያደረገ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 አብራራላችኋለሁኝ በዚህ ቪዲዮ ውስጥ ስለ እንቁላልናም ኮሌስትሮል ያሉ የተሳሳቱ አመለካከቶችን በመፈተሽ እንቁላል በልብ ጤና ላይ እንዴት ተጽዕኖ እንደሚያሳድር እውነታውን እነግራችኋለሁኝ ማለት ነው። በዘመናዊ ሳይንስ የተደገፉ ግንዛቤዎችን በመጠቀም እንቁላል በኮሌስትሮል መጠን ላይ ያለውን ትክክለኛ ተጽዕኖ እናም እንዴት ጤናችሁን ሊያሻሽሉ እንደሚችሉም እናወራለን። ጊዜ ያለፈባቸው የተሳሳቱ አመለካከቶች ወይም ደግሞ ሳይንሳዊ ጥናቶች ከተፈጥሮ እጅግ በጣም ገንቢ እናም ተመጣጣኝ ከሆኑ ምግቦች አንዱ የሆነውን እንቁላልን እንዳትበሉ እያገዳችሁ ነው። እንቁላል ለልባችሁ በእርግጥ መጥፎ ነው የሚለውን ስንመለከት፣ በፍጹም አይደለም። እንቁላል በመሰረቱ ለልባችሁ መጥፎ አይደለም። እንቁላል ኮሌስትሮል ስላለው ጎጂ ነው የሚለው የቆየ እምነት በዘመናዊ ሳይንስ በአብዛኛው ውድቅ ሆኗል። እንቁላል ለአብዛኛዎቹ ሰዎች ጤናማ የሆነ የአመጋገብ አካል ሊሆን ይችላል። ስለ እንቁላልናም ስለ ኮሌስትሮል እውነታው እንቁላል ኮሌስትሮልን ይይዛል። አንድ ትልቅ እንቁላል ከ186 እስከ 200 ሚሊግራም የሚሆን ኮሌስትሮል በሙሉ አስኳሉ ውስጥ ይገኛል። ለብዙ ዓመታት የጤና መመሪያዎች በዚህ የኮሌስትሮል ይዘት ምክንያት ከመጠን በላይ እንቁላልን ከመመገብ አስጠንቅቀዋል። ይሁን እንጂ አዳዲስ ጥናቶች እንደሚያሳዩት በአመጋገብ ውስጥ የሚገኘው ወይም ደግሞ በምግቦች ውስጥ የሚገኘው ኮሌስትሮል የምትመገቡት ኮሌስትሮል ለአብዛኛዎቹ ሰዎች በደም ኮሌስትሮል መጠን ላይ ከፍተኛ የሆነ ተጽዕኖን አያሳድርም። በ1960ዎቹ እና ሰባዎቹ የተደረጉ በጣም የቆዩ ጥናቶች በአጋጣሚ የአመጋገብ ኮሌስትሮልን ከልብ በሽታ ጋር አገናኙት። እነዚያ ጥናቶች በተለያዩ የኤልዲኤል ወይም ደግሞ መጥፎ ኮሌስትሮል አይነቶች መካከል አለዩም። እናም ሰውነት ኮሌስትሮልን እንዴት እንደሚያስተዳድር ዘመናዊ ግንዛቤም አልነበራቸውም። ከጊዜ በኋላ ይበልጥ ትክክለኛ የሆኑ ጥናቶች እንደሚያሳዩት የልብ በሽታ ዋነኛ መንስኤ በብዙ ሰዎች ላይ የሳቹሬትድ ስብናም ኢንፍላሜሽን እንጂ እንደ እንቁላል ካሉ ምግቦች የሚገኝ የአመጋገብ ኮሌስትሮል አይደለም። ተለምዶ ጉበታችን በሰውነታችን ውስጥ የሚገኘውን አብዛኛው ኮሌስትሮልን ያመርታል እናም በምንወስደው መጠን ላይ ተመስርቶ የሚያመርተውን መጠንን ያስተካክላል ማለት ነው። በሌላ አነጋገር ብዙ ኮሌስትሮልን ከበላችሁ ሰውነታችሁ ያነሰ ያመርታል ማለት ነው። እናም በተቃራኒው ደግሞ ያነሰ ኮሌስትሮልን ከተመገባችሁ ጉበታችን ብዙ ኮሌስትሮልን ያመርታል ማለት ነው። በጣም ጥቂት መቶኛ የሚሆኑ ሰዎች ሃይፐር ሪስፖንደርስ በመባል የሚታወቁት በኮሌስትሮል የበለጸጉ ምግቦችን ሲመገቡ በደም ኮሌስትሮል ውስጥ ትንሽ መጨመር ሊያጋጥማቸው ይችላል። ነገር ግን በእነዚያ ግለሰቦች ላይም ቢሆን ጥሩ ወይም ደግሞ ኤችዲኤል እና መጥፎ ወይም ደግሞ ኤልዲኤል ኮሌስትሮል አብረው ይጨምራሉ። ይህም ሚዛኑን የተረጋጋ ያደርገዋል ማለት ነው እንቁላል የልብ በሽታን ያስከትላል ስለሚለው የቅርብ ጊዜ ጥራት ያላቸው ጥናቶች እንደሚያሳዩት ለአማካይ ጤናማ ሰው በቀን እስከ አንድ ወይም ደግሞ ሁለት እንቁላልን መመገብ የልብ በሽታ የመያዝ እድልን በፍጹም አይጨምርም። በመቶ ሺዎች የሚቆጠሩ ተሳታፊዎችን ያካተቱ ጥናቶች በእንቁላል ፍጆታ እናም በልብና የደም ዝውውር ችግሮች መካከል ጉልህ የሆነ ግንኙነቶችን አላገኙም። በስኳር በሽታ ባለባቸው ወይም ደግሞ የልብ በሽታ ባጋጠማቸው ሰዎች ላይ አንዳንድ ተቃራኒ መረጃዎች አሉ። ስለዚህ በእነዚያ ሁኔታዎች ውስጥ ያሉ ግለሰቦች የበለጠ ጥንቃቄ ማድረግ ሊያስፈልጋቸው ይችላል። ነገር ግን ለአጠቃላይ ሕዝብ፣ ጤናማ ለሆኑ ሰዎች እንቁላል ለልብ ጤና በፍጹም ስጋት አይደለም ማለት ነው። የእንቁላል የጤና ጥቅሞችን ስንመለከት እንቁላል በንጥረ ነገሮች የተሞላ ነው። ከሚገኙት እጅግ በጣም ገንቢ ከሆኑ ምግቦች ውስጥ አንዱ ነው። ለጡንቻ ጥገና እናም የመርካት ስሜትን ለመጠበቅ አስፈላጊ የሆነ ከፍተኛ ጥራት ያለው ፕሮቲንን ይይዛል። እንቁላል እንደ ቫይታሚን ቢ12 ሪቦፍላቪን፣ እናም ፎሌት ባሉ ቫይታሚኖች የበለጸገ ሲሆን ይህም የኃይል ምርትናም የአንጎል ተግባርን ይረዳል ማለት ነው። የእንቁላል አስኳል በተለይ ጠቃሚ ነው ምክንያቱም ለአንጎል እድገትናም ለጉበት ተግባር አስፈላጊ የሆነውን ኮሊን የተባለ ንጥረ ነገርን ይይዛል። እንቁላል ለአይን ጤና ጥበቃ የሚረዱ ኃይለኛ አንቲኦክሲዳንቶች የሆኑትን ሉቲንናም ዚያካንቲን እንዲሁም የበሽታ መከላከያ ጤናንናም የአጥንት ጥንካሬን የሚደግፍ ቫይታሚን ዲንም ይሰጣል ማለት ነው። ስለዚህ እንቁላል እነዚህ ብቻ አይደሉም፣ ሌሎች በርካታ የጤና ጥቅሞችንም ይሰጠናል። ታዲያ ኮሌስትሮልም የጤና ጥቅሞች አሉት መጥፎ ስም ቢኖረውም ኮሌስትሮል ለጤናችን በጣም አስፈላጊ ነው። ኮሌስትሮል ሲባልና ሲነሳ ኮሌስትሮል መጥፎ ብቻ እንደሆነ የሚገነዘቡ ሰዎች አሉ። ነገር ግን ኮሌስትሮል ለጤናችንም በጣም ጠቃሚ ነው። ኮሌስትሮል ለሴል መዋቅር በጣም ወሳኝ ነው። በሰውነታችን ውስጥ ያሉትን እያንዳንዱን ህዋሳትን የሚከቡትን ሽፋኖች ለመፍጠርና ለማረጋጋት ይረዳል። ይህም በትክክል እንዲሰሩ ያስችላል። የአንጎል ጤናንም ይደግፋል። አንጎል በሰውነታችን ውስጥ ካለው አጠቃላይ ኮሌስትሮል አንድ አራተኛ ያክሉን ይዛል። ኮሌስትሮል በነርቭ ሴሎች መካከል ግንኙነቶችን ለመፍጠር ወሳኝ ነው። ይህም ለማስታወስ፣ ለመማርናም ለአእምሮ ተግባር አስፈላጊ ናቸው። በጣም ዝቅተኛ የኮሌስትሮል መጠን ከድብርትናም ከማስታወስ መቀነስ ጋር የተያያዘ ነው። ኮሌስትሮል ሆርሞኖችን ለመስራትም ያስፈልጋል። ሰውነታችሁ እንደ ኤስትሮጅን፣ ቴስቶስትሮን፣ ፕሮጀስትሮንናም ኮርቲሶል ያሉ አስፈላጊ ሆርሞኖችን ለማምረት ኮሌስትሮልን ይጠቀማል። ያለ ኮሌስትሮል የኢንዶክሪን ስርዓታችን በትክክል መስራት አይችልም። ሰውነታችን ቫይታሚን ዲንም እንዲሠራ ይረዳል። ቆዳችን ለፀሐይ ብርሃን ሲጋለጥ ኮሌስትሮል ወደ ቫይታሚን ዲ ይቀየራል። ይህም ለበሽታ መከላከያ ጤና፣ ለህመም ቁጥጥርናም ለጠንካራ አጥንት በጣም ወሳኝ ነው። ኮሌስትሮል ሐሞትንም ለማምረት ይጠቅማል። ሐሞት ስብን ለማዋሃድና በስብ የሚሟሙ ቫይታሚኖችን እንደ ቫይታሚን ኤ፣ ቫይታሚን ዲ፣ ቫይታሚን ኤ እናም ቫይታሚን ኬን ለመምጠጥም ይረዳል። ያለ ኮሌስትሮል ከምግብ ውስጥ ንጥረ ምግቦችን በትክክል ሰውነታችን መውሰድ አይችልም። ስለዚህ ኮሌስትሮል በጣም አስፈላጊ ነው። ትልቁ ችግሩ ምንድን ነው? በደማችን ውስጥ ያለው የኮሌስትሮል መጠን በሚጨምርበት ጊዜ ነው ማለት ነው። በአጠቃላይ እንቁላል ለአብዛኞቹ ሰዎች ለልብ ጤና አደገኛ አይደለም። በንጥረ ነገሮች የበለጸጉ የተመጣጠነ ዋጋ ያላቸውና በጣምም ጠቃሚ ናቸው። አብዛኛዎቹ ጤናማ ሰዎች በቀን አንድ ወይም ደግሞ ሁለት እንቁላልን እንደ የተመጣጠነ አመጋገብ አካል በደህና ሊመገቡ ይችላሉ። በውስጣቸው ያለው ኮሌስትሮል ቀደም ሲል እንደታሰበው ጎጂ ውጤት የለውም ማለት ነው። ታዲያ እንቁላል ላይ ጥንቃቄ ማድረግ ያለባቸው አንዳንድ ሰዎች አሉ። እንደ ፋሚሊያ ሃይፐር ኮሌስትሮሊሚያ ያሉ የተወሰኑ የጄኔቲክ ሁኔታዎች ያሉባቸው ሰዎች ወይም ደግሞ የስኳር በሽታ እናም የታወቀ የልብ በሽታ ያለባቸው ሰዎች የእንቁላል ፍጆታቸውን በቅርበት መከታተል ሊያስፈልጋቸው ይችላል። ይሁን እንጂ ለእነሱም ቢሆን አጠቃላይ የአመጋገብ ጥራት፣ አካላዊ እንቅስቃሴ እናም ሌሎች የአኗኗር ዘቤዎች እንቁላልን ከመተው የበለጠ አስፈላጊ ናቸው ማለት ነው። ስለዚህ ክብራትና ክብራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል። በእንቁላል እናም በኮሌስትሮል እናም በልብ መመካከል ያለውን ልዩነቶችን በሚገባ ጥርት አድርጌ አስረድቻችኋለ ወይ ማለት ነው። እንደተማራችሁበት ተስፋ አደርጋለሁኝ። ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁ እላለሁኝ። ላይክና ሼር ሳታደርጉ በፍጹም እንዳትወጡ እላለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ያቆየን። መልካም ጊዜ፣ መልካም ቆይታ።